እያንዳንዱ የይሁዳ ንጉስ በተጠቀሰ ቁጥር የንግስቷ የእናቱ ስም አብሮ ይጠቀስ ነበር። ስለዚህ የንጉሳችን የጌታችን የኢየሱስ ክርስቶስ ስም በተጠራበት ቦታ ሁሉ የእናታችን በማኅፀኗ የተሸከመችው የእመ አምላክ የእመቤታችን ቤታችን የማርያም ስም አብሮ ይጠቀሳል። የማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃነ ትንሣኤው በቸር አደረሳችሁ፣ ውድ የክብራ ሚዲያ ቤተሰቦች። ለዛሬ ዲያቆን ምህረት ለፕሮቴስታንቶች በእመቤታችን ዘላለማዊ ድንግልናና በቅዱሳን ምልጃ ላይ የሰጠውን ሙሉ ቃለ ምልልስ ወደ አማርኛ ተርጉመንና እንደዚሁም ደግሞ አክሊል ወይም ሐዋርያ መልሶች በአቡነ ገብርኤል እመቤታችን ቤዛ አትባልም በሚል በሰጡት አስተያየት ላይ የሰጠውን ምላሽ አዘጋጅተንላችኋል። ቪዲዮውን እስከመጨረሻው ብታዩልን በእጅጉ ትጠቅሙናላችሁ። ላይክ እያደረጋችሁ፣ ለወዳጆቻችሁ እያጋራችሁ ቆይታ አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሱፐር ቻት ላይ የተጠየቀውን ጥያቄ ላስቀድም። ለምንድን ነው የቅዱሳን ምልጃ በኦርቶዶክስ ክርስትና ውስጥ ትልቅ ዋጋ የሚሰጠው? ለቅዱሳን ቅዱሳን የሚሰጥ ክብር፣ የእመቤታችን ዘላለማዊ ድንግልና እንደምን ይታያል? ዲያቆን ምህረት እንደዚህ አለ። ስለዚህ ጉዳይ እናውራ ካልን ሌላ ሰዓት ሊያስፈልገን ነው። ነገር ግን እንደዚህ አድርጌ ልመልሰው። ስለ ቅዱሳን ምልጃ የሚያነሱ ሰዎችን መጀመሪያ የመጠየቃቸው ጥያቄ እኔ ለአንተ መጸለይ ይችላለሁ ወይ ብዬ ነው። እነርሱም አዎ ትችላለህ ብለው ይመልሱልኛል። እነሱ በቀጥታ ወዴት ይወስዱታል? እግዚአብሔርን በቀጥታ ማናገር ሊነገር ይችላል። ወደሚ እዚህ ጋር ግን ይሄኛውን መከራከሪያ አያቀርቡትም። ለምን? ጉዳዩ በቀጥታ ወደ እግዚአብሔር መሄድ ከሆነ እኔ ላንተ ለምን ጸልይላለሁ? አንተስ ለምን ትጸልይልኛለህ? ቀጥታ ራስህ ወደ እግዚአብሔር አትጸልይም? ይሄን ጊዜ ምን ይሉሃል? ቅዱሳን እኮ ሞተዋል። እኔም እጠይቃቸዋለሁ የምር ቅዱሳን ሞተዋል? ታዲያ እንደዛ ከሆነ ክርስቶስ ለምንድን ነው እግዚአብሔር የህያዋን እንጂ የሙታን አምላክ አይደለም ካለ በኋላ በሚቀጥለው አረፍተ ነገሩ ደግሞ እርሱም የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነው ለምን አለ? ታዲያ አብርሃም፣ ይስሐቅ፣ ያዕቆብ እኮ ሞተዋል። ነገር ግን የእነሱን ስም ጠርቶ እግዚአብሔር የእነሱ አምላክ ነው የህያዋን አምላክ ነው አለ። ስለዚህ ምን ማለት ነው? ምንም እንኳ በስጋ ቢሞቱ በመንፈስ ህያዋን ናቸው ማለት ነው። ክርስቶስ ለምንድን ነው በእሱ ያመነ ሁሉ የዘላለም ህይወት ይኖራል እንዳይሞት ሆኖ ይኖራል የሚል ቃል ኪዳን የሰጠን ለምንድን ነው ታዲያ ስለዚህ ሞት የተለያየ የተለያየ ትርጉም እንዳለው በግልጽ ያሳየናል። በስጋ መሞት አለ፣ በመንፈስ መሞት አለ። በዮሐንስ ራእይ መጽሐፍ ላይም ሁለተኛ ሞት የሚባል ነገር እንዳለ ተጽፎ እናያለን። አሃ ስለዚህ ለሞት የተለያዩ ትርጉሞችን መስጠት እንችላለን ማለት ነው። ስለዚህ የቅዱሳንን ምልጃ አልቀበልም ለማለት እነሱ በስጋ መሞታቸውን እንደ ምክንያት መጠቀም የቃላት ሕጸጽ ነው ብዬ ነው ማስበው። ሞት ምንድን ነው የሚለውን ጥያቄ እንድንጠይቅም ያደርገናል። እናውራ ከተባለ ግን እነዚያ በክርስቶስ ኢየሱስ ሆነው ሩጫቸውን የጨረሱትና የክብርን አክሊል ከእጁ የተቀዳጁት ቅዱሳን በምድር ካለነው በላይ ህያዋን ናቸው ብለን መከራከር እንችላለን። አንዳችን ለአንዳችን በምድር ላይ እንጸልይ እንደምንለው ሁሉ እነሱም ሊጸልዩልን ይችላሉ አሁን ባሉበት ሁኔታ። ከዚያ ደግሞ እነሱ እኮ አይሰሙህም የሚል ጥያቄ ደግሞ ያቀርቡልሃል። ለምንድን ነውም አይሰሙ እንዴ? ሰይጣን እየሰማኝ አይደል? እኔንም አንተንም ማንኛውንም ሰው እየሰማ አይደል እንዴ? ከእምነታችን ሊያደናቅፈን የሚሞክረው እና ዲያብሎስ መስማት ይችላል ቅዱሳን መስማት አይችሉም እያልከኝ ነው። እና ከቅዱሳን በላይ ዲያብሎስ አቅም አለው ኃይል አለው እያልከኝ ነው። ይህን ጊዜ ጠያቂው ማይክል ሎፍተን ፈገግ በማለትና በመርሱ በመገረም ያየዋል። ዲያቆን ምህረትም ይቀጥላል። መንፈሳዊው ዓለም እኛ እንደምንኖርበት አካላዊና ቁሳዊ ዓለም በፊዚክስ ቀመር የሚመራ ዓለም አይደለም። በመንፈሳዊ ዓለም ነገሮች የሚካሄዱት ከምናስበው በተለየ መንገድ ነው። ስለዚህ የቅዱሳንን ምልጃ መመልከት ያለብን ከዛ አኳያ ነው። በመጽሐፍ ቅዱስ ላይም በግልጽ የቅዱሳንን ምልጃ በሚመለከት ተቀምጦ እናያለን። በዮሐንስ ራእይ ላይ እንደምናየው ማለት ነው። በነገራችን ላይ የዮሐንስ ራእይ እንደሌሎች መጻሕፍት አይደለም። ቅዱስ ዮሐንስ ወንጌላዊ መለኮታዊውን አምልኮ በአይኑ በራእይ ያየበት ነው። የሚቀርበውን ዕጣን የቅዱሳኑን ጸሎት፣ ቅዱሳን መላእክት የቅዱሳንን ጸሎት ተሸክመው ወደ እግዚአብሔር ዙፋን ሲያቀርቡም አይቷል። ይህን ሁሉ ያየበት ነው። ሊቀ መላእክት ቅዱስ ገብርኤል በዘካርያስ ፊት ቀርቦ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል ታያለ። በእግዚአብሔር ፊት መቆም ማለት ነው ማለት ነው። በመጽሐፍ ቅዱስ ውስጥ እነዚህን ሁሉ መጻሕፍት፣ ማስረጃዎች ማግኘት ትችላለ። ለቅዱሳን ክብር ስግደት ይገባል ወይ በሚለው ጉዳይም ተመሳሳይ ነገር ነው ነው መጻሕፍት በጣም ብዙ ነገር ብለዋል። እንደውም በመጽሐፍ ቅዱስ ከቅዱሳን በተጨማሪ ለማንኛውም ሰውና ለአንዳንድ ነገሮችም ጭምር ስግደት እንደዚሁም ደግሞ አክብሮት ሲሰጥ ትመለከታለን። ለምሳሌ ያዕቆብ በወንድሙ በኤሳው ፊት ሰባት ጊዜ ተደፍቶ ሰግዷል። በተመሳሳይ ኢያሱ በታቦቱ ፊት ለሊቱ ሙሉ ተደፍቶ ሲሰግድ ያደረበት ጊዜ አለ። በመዝሙረ ዳዊት መዝሙር 98፣ 99 ላይ ደግሞ ከእግሩ መረገጫ በታችም ይሰግዱለታል ይላል። ይኸውም የእግሩ መረገጫ ሲል የቃል ኪዳኑ ታቦት መሆኑን እንገነዘባለን። ስለዚህ አክብሮት አክብሮት ስግደት በመጽሐፍ ቅዱስ ብዙ ቦታ ላይ ተጠቅሶ ልትመለከት ትችላለን። በምሳሌ ላስረዳ። ለባንድራህ ሰላምታ ብትሰጥ፣ ለሀገር መሪ አክብሮትና ክብር ብትሰጥ፣ ሰዎች የሀገር መሪዎቻቸውን ሲያገኙ ጩኸትን እያሰሙ ሰላምታን እያሰሙ በድምፅ የሚደግፉበት መንገድ ማለት ነው። በነገራችን ላይ ስህተት አይደለም ይሄ ቅዱስ ጳውሎስን በመጽሐፉ ላይ ወደ ሮሜ ሰዎች ምዕራፍ 13 ላይ ሰው ሁሉ በበላይ ላሉ ባለስልጣኖች ይገዛ ክብርን ይስጥ ይላል። ታዲያ ለገዢዎችና ለመሪዎች የምንገዛ ከሆነ ለምንድነው በጌታ ኢየሱስ ክርስቶስ ለኖሩ የመጨረሻውን የሰማዕትነትን ዋጋ ስለ ፍቅሩ ለከፈሉ የጌታን ስም በሰዎች ልብ ላይ ለመጻፍ ሲሉ ሕይወታቸውን ሙሉ ለእሱ አሳልፈው ለሰጡ ቅዱሳን ክብር የማንሰጠው እንዴት ነው ታዲያ? እኔ ለእንደዚህ አይነት ክርክር ምክንያቱ ምን እንደሆነ አይገባኝም። በመልሱ ላይ የፕሮግራሙ አዘጋጅ ማይክል ሎፍተን ምንም ሊለው አልቻለም። ሊጠይቀው የፈለገም አይመስልም። በቀጥታ ወደ ንግግሩ ብቻ እንዲያመራ ጸጥ ብሎ እየተመለከተው ነው። ዲያቆን ምህረትም ማብራራቱን ይቀጥላል። መጨረሻ ላይ የተጠየኩት ጥያቄ ሲገርማ ግን በጣም ይቅርታ፣ ማይክል፣ ምናልባት ቶሎ ቶሎ ለመመለስ ብዬ እየፈጠንኩኝ እንዳይሆን ይህን ጊዜ ማይክል ችግር የለውም ኧረ ቀጥል ቀጥል በማለት ምልክት ይሰጠዋል። ስለዚህ ቀጣዩ ጥያቄ የእመቤታችን የአምላክ እናት ዘላለማዊ ድንግልናን የሚመለከት ነው። በብሉይ ኪዳን ላይ በርካታ ተምሳሌታዊ አገላለጾች አሉ። ለምሳሌ የቃል ኪዳኑ ታቦት ማንም ሰው የማይነካው ከነካው ግን በእግዚአብሔር እሳት የሚቀሰፍ ነው። በተመሳሳይ በነብዩ ሕዝቅኤል የተዘጋች ደጅ ከሀያላን ጌታ ቁጥር ማንም የማይገባባት እሱ ገብቶባታልና እያለ የሚገልጸውን አገላለጽ ከተመለከትን ብዙ ማስረጃዎች ማግኘት እንችላለን። ነገር ግን ተምሳሌታዊ አገላለጾቹን ለጊዜው ለጊዜውና ቆያቸውና አንድ ጥያቄ ብቻ ልጠይቅ ከእመቤታችን የተወለደው ማን ነው? እግዚአብሔር አይደለም? ዲያቆን ምህረት ጠንከራ አድርጎ ሲናገርም እንደዚህ ያለ እኔ ምን አስባለው መሰለ የእመቤታችንን ዘላለማዊ ድንግልና የሚክዱ ሰዎች ስለ ክርስቶስ የንስጥሮስና አይነት አመለካከት ያላቸው ሰዎች ናቸው። ክርስቶስ የሆነ ሰው ብቻ ነው ብለው የሚያስቡ ለወጡ ሎቱ ስብሐት የእነሱን ቃላት በመዋስ የራሱ ይቅርታ ጠይቃለሁኝ እኔ ነገር ግን እነሱ የሚያስቡት እንደዛ ነው በደንብ ማስታወስ ያለብህ ነገር ግን እመቤታችን እሱን በጸነሰች ቅጽበት እንደ ሌሎች ሰዎች ማህፀን መሆኑን አቁመዋል እንዲያውም እንደ ቅድስት ቤተ ክርስቲያናችን አስተምህሮ ሰባተኛ ሰማይ ነው ነው የምንለው ለምን የዓለማቱ ጌታ የዓለማቱ ፈጣሪ አድሮበታልና ተቀምጦበታልና ማረፊያው ቦታ ሆነዋልና ማለት ነው ልክ የቃል ኪዳኑ ታቦት የእሱ የመኖሪያ ቦታው የማረፊያ ቦታው እንደሆነ ነቢዩ ህዝቅኤል ያየው የሚገኝ የእግዚአብሔር መኖሪያ ብቻ እንደሆነ ሁሉ የእመቤታችንን ማህፀን የእሱና የእሱ ብቻ ነው። እግዚአብሔር የቃል ኪዳኑ ታቦት ሰዎች እንዲደፍሩት እንደማይፈቅደው ሁሉ የእግዚአብሔር ቤተ መቅደስ የመፍረስ አደጋ ሲጋረጥበት የቃል ኪዳኑ ታቦት ተሰውሯል። ለዚያም ነው ሁለተኛው ቤተ መቅደስ ሲገነባ አንዳንድ የሮማ ጀነራሎች እንዳደረጉት ወደ ቅድስተ ቅዱሳኑ ሲገባ ግን ምንም ነገር አልተገኘም። ይህን ጊዜ ጠያቂውን ማይክል ሎፍተን ያረጋግጣል። እውነት ነው ምንም ነገር አልነበረም። ዲያቆን ምህረት ይቀጥላል። አየህ እግዚአብሔር የቃል ኪዳኑ ታቦት እንዲረክስ አይፈልግም። የእመቤታችንም ጉዳይ ከዚሁ ጋር ተመሳሳይ ነው። ማንም እንዲነካት፣ ማንም እንዲያረክሳት አልተፈቀደም። ሩካቤ ሥጋ መጥፎ ነገር ነው ተብሎ ይታሰባል እያልኩ ግን አይደለም። እያልኩ ያለሁት እግዚአብሔር ራሱ ሊወለድበት ያዘጋጀውን የጠበቀውን ማህፀን ሰው እንዲነካው በፍጹም ሊፈቅድ አይችልም እያልኩ፣ ምክንያቱም የእመቤታችን ማህፀን የሱ ብቻ ማረፊያ ስፍራ። ስለዚህ በእመቤታችን ዘላለማዊ ድንግልና ላይ የቤተ ክርስቲያናችን አስተምህሮ ይሄ ነው። እመቤታችን የእግዚአብሔር እናት ናት፣ እመ አምላክ ናት ስንል በተመሳሳይ በመጻሕፍት ላይ እግዚአብሔር ቀናተኛ አምላክ መሆኑን ደጋግሞ ነግሮናል። የእርሱ የሆነን ነገር ከማንም ጋር አይጋራ። በነገራችን ላይ እናንሳ ከተባለ የእመቤታችን ዘላለማዊ ድንግልና ከጥንታዊ የክርስቲያን አባቶች አስተምህሮ ውስጥ ጭምር የነበረ ነው። በዚህ ጉዳይ ላይ ቅዱስ ጄሮም ከማን ጋር አንድ ጠንካራ ክርክር አድርጎ ነበረ። ይቅርታ ስሙ ሊጠፋብኝ ነው መሰለኝ። መምህር ምናልባት አንተ ካስታወስከኝ በማለት ዲያቆን ምህረት ፕሮፌሰር ማይክል ሎፍተንን ይጠይቀዋል፣ ስሙ ሄልቪ ይህን ጊዜ ፕሮፌሰር ማይክል ሎፍተን ሄልቬዲየስ ማለትህ ነው በማለት ይመልስለታል። ዲያቆን ምህረትም ሄልቬዲየስ ልክ ነህ፣ አዎ ቅዱስ ጄሮም ከሱ ጋር በዚህ ጉዳይ ላይ በጣም ጠንካራ ክርክር አድርጎ ነበር። ምክንያቱም ሄልቬዲየስ መቤታችን ድንግል አይደለችም ብሎ ነበረ ሲከራከር የነበረው ቅዱስ ጄሮም ግን በመቤታችን ጉዳይ ቀልድ እንደማያቅ የምታውቀው በሰላማዊ ቋንቋ ካናገረው በኋላ አንተ የሰይጣን ልጅ ብሎን የጠራው ይህን ጊዜ ማይክል ሎፍተን መሳቅ ይጀምራል። ዲያቆን ምህረትም አፉ በሳቅ እንደታፈነ ለምን ይመስልሃል? ምክንያቱም ስለ እመቤታችን ስለ እናታችን በዛ መንገድ ልትናገራለም ልታስብ እንዴት ደፈርክ? በማለት ነው። ስለዚህ ይሄ ቀደምት አባቶች የፈጠሩት ትምህርት አይደለም። ሉተር እንኳን በዚህ ያምን ነበር። ታምናለ። ሉተር እንኳን በእመቤታችን ዙሪያ ባሉ አብዛኞቹ አመለካከት ያምን ነበር። ለምሳሌ ዘላለማዊ ድንግል መሆኗንና ንጽሕት ፍጽምት መሆኗን ይቀበል ነበረ። ማረጓን እንኳን ያምን ነበር። ስለዚህ ይሄ የሚያስረዳን የእመቤታችንን ዘላለማዊ ድንግልና የሚቃወመው ትምህርት የመጣው ቅርብ ጊዜና በአንዳንድ ራዲካልነን በሚሉ ፕሮቴስታንቶች የእመቤታችንን ክብር ዝቅ ለማድረግ ሲባል የተፈጠረ ትምህርት መሆኑን ነው የምንገነዘበው። በፍጹም በቀላሉ እንዳትመለከቷቸው። መጽሐፍ ቅዱሳዊ ለመሆን እየሞከሩ አይደለም። ሆነ ብለው የአምላክን እናት ክብር ለማዋረድ ነው የተነሱት። እኛ ደግሞ እንደ አንድ ሐዋርያዊት ቤተ ክርስቲያን ለእንደዚህ አይነት ትምህርት በፍጹም ጆሮ አንሰጥ። ክርስቶስን ከወደድክ እናቱን ትወዳለህ። በመጽሐፍ ቅዱስ በብሉይ ኪዳን ላይ እያንዳንዱ የይሁዳ ንጉስ በተጠቀሰ ቁጥር የንግስቷ የእናቱ ስም አብሮ ይጠቀስ ነበር። ስለዚህ የንጉሳችን የጌታችን የኢየሱስ ክርስቶስ ስም በተጠራበት ቦታ ሁሉ የእናታችን በማሕፀኑ የተሸከመችው የእመ አምላክ የእመቤታችን የማርያም ስም አብሮ ይጠቀሳል በማለት ዲያቆን ምህረት ለፕሮቴስታንቶች በእመቤታችን ዘላለማዊ ድንግልና ላይ እጅግ አስደናቂና አስገራሚ ምላሽ ሰጥቷል። አልዋሻችሁም፣ ይህንን ስሰማ ፍጹም ስሜታዊና እምባ በአይኔ ላይ የሞላ ነው ወደናንተ ወደ እናንተ እያደረስኩት ያለሁት ምክንያቱም እመቤታችን በየጊዜው በዚህ ደረጃ ስሟን የሚያነሳ ስሟን የሚገልጽ ዳግማዊ ቅዱስ ኤፍሬሞች ዳግማዊ አባህር ያቆቶች እየተፈጠሩላት እንደሆነ ነው። ይህ ዲያቆን ምህረት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ በድቁና ማዕረግ በየእለቱ በቅዳሴው በምስጋናው በውዳሴው እመቤታችንን ሲያወድሳት እየኖረ ያለ ወጣት ነውና እግዚአብሔር አብዝቶ እንዲያበረታው፣ እግዚአብሔር እንዲጠብቀው፣ እመቤታችንም ሁል ጊዜ በፍቅር እንድትጎበኘው እንጸልይለታለን እንመኝለታለን። ያላችሁን ፍቅር ያላችሁን ሐሳብ በኮመንት ላይ አስፍሩለት። ቪዲዮንም ከወደዳችሁት ላይ ካድርጉት። ለመጀመሪያ ጊዜ እየሰማችሁን ከሆነ ክብራን ሚዲያ እንባላለን። ሰብስክራይብ እያደረጋችሁ ተወዳጆን፣ የትንሣኤው ሳምንት የበዓለ ሃምሳው ሳምንት ያማረ የተዋበ በፍቅር በአንድነት የምንዘልቅበት ከእግዚአብሔር ጋር የምንታረቅበት ወደ እግዚአብሔር የምናመልጥበት እንዲሆን እንመኝላችኋለን። ለስንብት እንዲሆነን ግን አክሊል በቲክቶክ ገጹ ሐዋርያዊ መልሶች በሰሞኑ አቡነ ገብርኤል ቤዛነትን በሚመለከት ለሰጡት ሐሳብ እመቤታችን ቤዛ አትባልም ወይ የሚለው ጉዳይ ላይ የሰጠውን ምላሽ ለስንብት እንድትመለከቱት ጋበዝን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ፍጡር ቤዛ መሆን አይችልም፣ አይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም እመቤታችን፣ ቤዛ ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ሰላም ለርሱ ይሁን። አባታችን ቡራኬው ትድረሰኝ፣ ጸሎት ወተም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁን። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን፣ እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሙ የጀመሩት በምንድን ነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ ለቁጥር ስድስት ላይ ራሱንም ስለ ሁሉ ቤዛ ሰጠ። የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው እና ከዚያ አንጻር ቤዛ የሚለውን ቃል ስንጠቀም፣ ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም መቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህንን በጣም ቢረዳውም እችኑ ቃል ግን ለመቤታችንም ደግሞ ሰጥቶ ያይተናል። ቤዛ የምትለዋን ቃል ማለት ነው። የቀዳሚው ላይ ምዕራፍ አንድ ላይ ለመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ቤዛ የሚለውን ቃል ለሀብት ሰቶት ደግሞ አይተናል ቤዛ የሚለውን ምንድን ነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር ስምንት ላይ ምሳሌ ምዕራፍ 13 ቁጥር ስምንት ላይ የሰው ነፍስ ቤዛው ሀብቱ ነው ይላል የሰው ነፍስ ቤዛው ሀብቱ ነው ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው በፍጹም ቤዛ የምትሏ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም፣ ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። ዊች ሚንስ ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው ሰው ሀብትን በአገባቡ ከተጠቀመበት ምንድን ነው ልክ ዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። አሃ፣ ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። አዎ፣ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው፣ እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍሏል ይላል እግዚአብሔር ማለት ነው። ሶ እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት ዌዝ ጎድ ኢንቴንሽን በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና፣ እና ከዛ አንጻር እንዲ ተብሎ ሊነገር ይችላል። ምንም እንኳን አንዳንድ ደግሞ ሀብት መጥፊያ ቢሆንም፣ ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው፣ እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላ ምክንያቶችም፣ በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትል እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚሆነው ከዛ ትርጉም አንጻር ሲሆን፣ እናችን የተወሰነ ረዳት በሚል ሆነው የሚቆየን ያው ከጠፋው ይቀርታል።